አሰላሙ አለይኩም ወራሕመቱላሂ ወበረካቱሁ ወድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም፣ ሁሉ መልካም ነው። አላህ ስብሃናወታላ ሁላችሁንም ብያላችሁበት ይጠበቃችሁ። ክርስቲያን ወገኖቼንም ሰላም ሰላም ብያለሁ። አላህ ስብሃነወታላ ሰላማችሁን ብዝት ብዝት ያደርግልኝ። ኢንሻአላህ ይህ አዲስ ቻና ነው ወሎ ሚዲያ ሰብስክራይብ በማድረግ ቤተሰብ ሰብ ሆኖ ለምታበረታቱኝም ጀዛ ካላህ እያለ ጀዛችሁን አላህ ስብሓነ ወተዓላ ይክፈላችሁ። እንግዲህ ከስደት መልስ ወደ ሀገር ከገባን በኋላ ሁለተኛ ለስደት የሚያዳርጉን ምክንያቶችን ይዤላችሁ መጥቻለሁ። ግን ዳግመኛ ስደት ከመምጣታችን በፊት ቆም ብለን እናስተውል ይገባል። ይህ ምክሬ ነው። ኢንሻአላህ ሶስት ነገሮችን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። ላይክ በማድረግ ጀምሩ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን በቀንነት አበረታቱኝ ይላሉ። አንደኛው ሁለተኛው ወደ ስደት የምንመጣበት ምክንያት ብር አለን ብለን በቤተሰብ ሊሆን ይችላል፣ ወይ በባህላችን ሊሆን ይችላል አስቀምጠናል አለን ሁለተኛ ወደ ስደት አንመጣም ብለን ወሰነን፣ ከገባን በኋላ ብራችን እንደጠበቅ ነው አለ ብለን እንዳሰብ ነው ሳናገኘው ስንቀር ሁለተኛ ለስደት እንዳርጋለን ማለት ነው። ይህም ደግሞ የምመክራችሁ እዚህ ላላችሁ እህቶቼ፣ ስደት ላለነው እህቶቼ ብራችንን በራሳችን እናድርግ። ሁለተኛ ስደት ላለመምጣት ማለት ነው። ሶስተኛው ደግሞ ትዳር የሌለን ሆነን አገራችን ከገባን በኋላ እንዘወጃለን ብለን አስበን ከገባን በኋላ ትዳር እናጣለን። ትዳር ደግሞ ያላህ ስብሃነ ወተዓላ ስጦታ ነው እንጂ ዝም ብሎ እንዲህ ከመንገድ የሚመጣ አይደለም እና ያንን ጊዜ በተስፋ በዱዓ መጠበቅ ነው ያለብን እንጂ ሁለተኛ ስደትን ምርጫ አድርገን ከትዳር ስላጣን በብስጭት ቶሎ ወደ ስደት መምጣት የለብንም። ይሄ ምክሬ ነው። ሶስተኛው ደግሞ አላህ ወፍቆ አላህ ብሎ ትዳራችንን ሰርቶን ትዳር ይዘን እየኖርን እያለ አላህ ሱብሓነሁ ወተዓላ ሁሉም እየጻፈው እየከተበው ስለማይቀር እኛ ቶሎ አሁን በአሁን ካላየን የምንል ሰዎች ነን፣ እና ያ መሆን የለበትም። በቀዳና ቀደር ማመን አለብን። አላህ የቀደረው አይቀርም። ስለዚህ ተረጋግተን ነገሮችን ለማሰብ ዱዓ ለመበርታት ዝግጁ መሆን አለብን ማለት ነው እና ምንድላችሁ ነው ትዳር ከያዝን በኋላ ልጅ ቶሎ ላይ ላይመጣ ይችላል። ምክንያቱም እዚህ ብዙ አመት በቆየን ሰዓት ሀያ አመት ሀያ አምስት አመት የምንቆይ እህቶች አለን። ይህ ሀገር ከገባን ትዳር ከያዝን በኋላ ልጅ ለመውለድ እንዴት ነው ዝግጁ ላንሆን እንችላለን። ምክንያቱም እዚህ ሙቀት ነው፣ በበረሃ ስንቃጠል ነው የከረም ነው። ድካም አለው፣ እንግልታት ያለው ያ ያጫና ፈጥሮብን ቶሎ ልናረግዝ ስለማንችል ተረጋግተን ዱዓ እያደረግን በሰበብ አላህ እንዲሰጠን እየለመንን ዱዓ እያደረግን መታገስ መጠበቅ ነው ያለብን። እና ልጅ አግብተን ልጅ እምቢ ስለን በቃ ካልወለድኩኝማ ትዳር ምን ያደርጋል? መልሼ ስደት ቢሄድ ይሻለኛል ብለን ስደትን ምርጫ የምናረግ እህቶች አለን። ይህን ከማድረጋችን በፊት ቆም ብለን እናስብ፣ ዱዓ እናድርግ። ሁሉም ነገር አላህ የከተባት የምትቀር ስለሌለች በቀዳማ ቀደር ካመንን ቆም ብለን ማሰር፣ ዱዓ ማድረግ፣ በዱዓ መበርታት አለብን። አላህ ነው ልጅን የሚሰጠው። ስለዚህ ወደ አላህ ነው እጃችንን መዘርጋት ያለብን እንጂ ወደ ስደት ስለመጣን የሚገኝ ነገር የሚለወጥ ነገር የለም። ሁለተኛ ድካም ነው የሚሆነው። የምናገኘው ነገር ስለማይኖር ወደ አላህ ተመልሰን ዱዓ እያደረግን በተስፋ ብንጠብቅ ይሻላል። ይሄ የኔ ምክሬ ነው። ከተመቻችሁ በቪዲዮ ላይ ታደርጉ እስከ መጨረሻ ድረስ ተከታተሉ። አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ሰላም አሌይኩም ወራህመቱላሂ ወበረካቱሁ